ከየት መጣ እንዴ? እነኚህ ሰዎች ከየት ነው? ከእዛ መጡት ምንም የላቸው ነበር። ዘመዶቼ እንኳን እስገረሙ። እውነት እግዚአብሔር የተመሰገነ ይሁን። አራት ዓመት በፊት እዚህ መጥቼ ዘይት ተቀብዬ ነበር። ምንም አልነበረኝም። በጣም ልቤ የወደቀ ሴት ነበርኩኝ፣ የልጆች እናት ከዛም በኋላ የሆነልኝ እስጋቤድ አዘነበው። ስምንት ሚሊየን ቤት በስምንት ሚሊየን ቤት ሰርቼ። እኔ ጋር ስትመጭ ምን ነበር? ምንም ምንም ዜሮ ነበርኩ። ምንም ዜሮ ነበር። ምን ብዬ ጸልይኩልሽ? ብቻ እንደዚህ ጫንክና ዘይት ሰጠኸኝ። ወሰኩይቱ እስካሁን አለ ቤት ትንሽ አለ እስከ አራት ዓመት እሱን እየረጨው ያው ልጅ አለች። እሷ እግዚአብሔር አዘነበልኝ፣ አዘነበልኝ። ከየት መጣ አዘነበልኝ? ዛሬ ለሆነ ሰው የሆነ በረዶ ያለ መብረቅ ያለ ሚያንኮዳጉድ የሆነ ዝናብ ዛሬ ለሆነ ቤት በኢየሱስም ይዘንባል፣ ይዘንባል። እማ የሚገርም ነገር አዘነበ። እንምታዊ በእኔ ላይ እግዚአብሔር ስም ተጠራት። እዛ ውስጥ ምን ሆነላት? አረዛ ሄጄ ነው ዘይት ተቀብቼ የሆነልኝ እያልኩኝ ሰው ሁሉ ተገረመ። ዶክተሮች ኢንጂዎ የሚሠራ ነው የሚከራየው። ዛሬ ሁለት ግቢ ቤት ሰርቼ ሁለት ግቢ ይዞ ከዜሮ ወደ ይሮ ዘራፍ፣ ዘራፍ፣ ዘራፍ። የአገሬ ሰው የት እምቢ ተቀበል። እሷ እናታችን ቤት የዘነበው ዝናብ ዛሬ ባአንችና በኔ ቤት ይቀጥላል። ሁለት ቤት እዚህ ቤት በዜሮ መጥተሽ እናቴ፣ ሁለት ግቢ ሁለት ግቢ ቤት እኮ አይደለም። ሰው ሁሉ መጥቶ የሚገረም ከየት ነው አረዛ ሂጄ ነው። ምንም እንዳል ሌለኝ ያውቃሉ፣ ሰው ምንም ነገር እንደሌለኝ፣ ምንም እንዳልሌለኝ። እሺ፣ እኔ እንኳን እስኪ ገርማኝ ድረስ ከየት መጣ እንዴ! እነኚህ ሰዎች ከየት ነው ከእሳ መጡት? ምንም የላቸው ነበር። ዘመዶቼ እንኳን እስኪ ገረሙ እውነት እዚህ ቤት ጌታ ይሠራ ሰራልኝ። የመስፍኔ አምላክ እውነት ቀና ቀና አረገኝ። በፊት ልቤ ተሰበረ ሴት ነበርኩኝ እውነት፣ በጣም እዛ ከተማ ውስጥ በጣም ልቤ ተሰበረ ሴት ነበር። ጌታ ኬት እንዳዘነበው እስካሁን ድረስ ው ስንትና ስንት ቁብ ወደ ሁለት ሚሊዮን እየከፈልኩ ያው ብዙ ብዙ ተፈረፈኝ ጌታ አራጀብጁ እባካችሁ ላትረፈርፋል። እስ ያለገባችሁ ያለው ሰው እግዚአብሔር ያትረፈርፋል። በል ስንዴቃ ጸልይ ኩልሽ እናቴ። ብዙ ሰዓት አይደለም፣ ትንሽ ነው። ትንሽ ደቃ ብቻ አዎ። ያንን ዘይት እጄ ይሄድኩ ረጨውና ምንም የለኝም፣ ምንም ውስጥ የለውም። የዛን ጊዜ በቃ እኔ አላሰብኩትም። ከዛም በኋላ በቃ እየሰፋ ሄደ። ነገሩ እየበዛ አዎ። እሷ ነች እንግዲህ። ልጅ የት ነው የምትኖረው? እዚህ አዲስ አበባ አዲስ አበባ አዎ። እርሶ የት ነው የሚኖረው? ሐረር ወደ ሐረር መስመር ነው። በጌታ ኑት። አዎ። ከዚህ ስትመለሱ ዝናብ ዘነበ። እና በእድሜ ያላየሁትን ነው ያየሁትን። እኔ ምን ከየት እንደመጣ እስካሁን፣ ንፋስም የለም ደመናም የለም። የኔም ያንችም ያንተም ሸለቆ ዛሬ በውሃ ይሞላል። እሺ ሰው ሁሉ ተነጋገረ። ኬት አመጣች ብሎ ከየት አመጣችሁ አሉ። ዘመዶቼ ሁሉ በፊት ምንም አልነበራትም። ይሄ ሁሉ እንዴ ተሰርቆ ነው ኬት መጣ አሉ። እኔ ምን አውቃለሁ አልኳቸው። እግዚአብሔር ነው ያዘነበው እ? ቤቱን ስንሰራ ባንክ ቤት ሁሉ ተጨናነቀ። ሲስገባ በስምንት ወር ውስጥ አለቀ ቤቱ ስም ቤት ሰራሽ ወደ አስራ አንድ ክፍል አስራ አንድ ክፍል ሄልሼብ ነው የሚገርም ነው። መቶ ሰው ሁሉ ፎቶ የሚነሳበት እኔ እንደዛ ለ እዛ ከተማ ላታደ ላትፈዝ አጽገባም አንተ፣ ይሆናል ይሳካል። እምነታለኝ በአንተ። ድገሚ ድገሚ እምነት አለኝ አንተ፣ አላንገራግርም ይሆናል ብዬ፣ አማራጫ ላይም ቃልህን ወዲያ ጥዬ አደርጋለሁ። ካል ጌታዬን ልመነው፣ በትግሥ ልጠብቅ። አንድ እሱ በቂ ነው። ጌታዬ በቂ ነው ዛሬ ማታ የሆነ መልአክ ገብርኤል የሚባል መልአክ ኤልሳቤጥ ጋር የመጣ መልአክ ዘካርያስ ጸሎት ተሰምቶላል ያለ መልአክ የሆነ መልአክ ወደ ቤታችሁ ዛሬ ይመጣል አንድ ሰው ጮሆ አሜ ምን ታስተላልፊ ያለሽ? እዚህ ቤት እግዚአብሔር ይሰራል፣ እዚህ ቤት እግዚአብሔር ይሠራል። በኔ ላይ የሰራ እናንተም አይታችኋል። በኔ ቸርች እንኳን ያሉት ተገረሙ። ኑ ወደዚህ፣ ኑ ወደዚህ፣ ትባረካላችሁ። እኔን ያያችሁ ታውቃላችሁ፣ ደግሞ ጌታ እንደባረከኝ። ኑ እዚህ፣ የመስፍኔ አምላክ እውነት ይባርካል። እኔን የባረከኝ የተሰበርኩንም በለው ሁሉም ያቀኛል እግዚአብሔር በሁለት አመት ውስጥ ይኸው ባረከኝ። ነኝ ቀና ቀና አደረገኝ። ኑ ወደዚህ አው ታውቃላችሁ። ጌታን እንቀበላለን እንኳን ያላችሁ በአንቺ የተነሳ ስንት ሰው ተቀበለ ጌታ ሰፈር አው፣ ያንቺ አምላክ አምላክ ነው። ሙስሊሙ እንኳን አሁን እዚህ አዲስ አበባ እንኳን ከመጣ አጠልልን። አዲስ አበባ እንኳን መጣው ነው። ይኸው ዛሬ የሚደረግላችሁ ተአምር ሰፈሩ ላይ ያለ ጌታን ለመቀበል ወደ እናንተ ጋራ ዝም ብላቹ አሜን ባሉ። እሺ እሺ ንገር እንስ ይጨርሽ እናተ ሚገርም ነው። አሁን እዚህ ከመጣው እንኳን አራት ሰው ሄደው ያዩት ከአዲስ አበባ እንኳን እዚህ ሄዱ አዩ። አው አዩ። እንደዚህ ያለ ቤት አዲስ አበባ እንኳን አልተሰራ። አጸልይልን እኛም ጌታ ሁለት ሴቶች አሁን ጌታን እንቀበላለን ብለው አንተቻናል ነው እዚህ ከመጣው እንኳን የሚያዩት ሙስሊም ናቸው። ጌታን እንቀበላለን እንቀበላለን። አይተናል። በአንቺ እግዚአብሔር እንደከበረ ሌላ ምን ታስተላልፊያለሽ? እዚህ ቤት እግዚአብሔር ቤት እንዲሰራላቸው በሆነ ነገር በያቸው ማርኪያቸው መርኪያቸው ኑ ቤት ይሠራል እግዚአብሔር። እዚህ ከመጣችሁ እንኳን ቤት፣ ሌላም ነገር ይሰራል። እኔን የባረከኝ እግዚአብሔር ይባርካቸዋል። አሜን። እኔን የባረከኝ እግዚአብሔር፣ እኔ ልቤ የተሰበረ ሰው ነበርኩኝ። እኔ እንደዚህም አላየውም ግን እግዚአብሔር ዝናብ ያዘንብላቸዋል። ኑ ተስፋ አትቁረጡ። ተስፋ ቆርጬ ነበር። እግዚአብሔር መጣ፣ ድንገት መጣ። እውነት የመስፍኔ አምላክ ለእኔ የሆነልኝ ለእናንተም ይሁን። አዎ ቤት እግዚአብሔር ነው የሚሰራ እውነት። እግዚአብሔር ይባርካችሁ። የመስፍኔ አምላክ ይሰራል እውነት፣ ይሰራል እውነት። እግዚአብሔር ትልቅ ነው እና ኑ ተስፋ አትቁረጡ እኔ ተስፋ ቆርጬ ነበር፣ ግን እግዚአብሔር ባረከኝ። ይሄው አትረፈረፈኝ። ለጌታ ለኢየሱስ ምን ትያለሽ? ልጅሽ የምትለው ነገር አለ። ለሰው የማይቻል እግዚአብሔር ይቻላል። አብረን ነበር የመጣ ነው እና መተን እዚህ ዘይት እና ውሃ ነበር። ነው ዘኔር ነው ወደ ሀረር ሄደች ማዘር። እኔ እዚህ ነው የምኖረውና በቃ እምነቷ በጣም ከባድ ነው እና ውሃ እንኳን ይዛችሁ ጸልዩ ስትል ቤት ውስጥ ስንታመም ወደ ይዘን ነው የምንጸልየው እና ል ውሃውን ታጸልይበትና አንተ ያስብ ጠጡ ትለናለች። ስንጠጣ በቃ እምነቷ ከባድ ነው እና የመስፍኔ አምላክ ነው የምትለው በጣም ነው ደግሞ የምትወድ ልጇን መስፍኔ ይባላል። አንተን ደግሞ ከእሷ አስበልጣ ነው መስፍኔን መወደው ነው ምትለው እና የመስፍኔ አምላክ ነው የምትለው ሁሌ እና ለእኛ ያደረገልን እግዚአብሔር ለእናንተም ያደርጋል እግዚአብሔር ምንም ከየት መጣ ከየት መጣ ሳይባል እግዚአብሔር ድንገት ወደ ቤታችሁ የሚመጣው እግዚአብሔር ይባርካችሁ። አሜን። ይከፋር ልጸልይ በዚህ ዜት የእቴ ቀንበር ይሰበር፣ የትዳር ቀንበር ይሰበር፣ የጭገፋ ቀንበር ይሰበር። በዚሁ ዓመት ኤልሳ ሱናማይቷ ቤት ገብቶ በዚሁ ዓመት ወንድ ልጅ ትወልጃለሽ እንዳላት ባላት በዛው ዓመት ወንድ ልጅ እንደወለደች በኢየሱስም በዚሁ ዓመት አግብታ ልጅ ይዛ ለምስጋና ትምጣ። እግዚአብሔር የሞገስን ዝናብ በእሷ ላይ አዘነብ። የእሷ የትዳር አጋሯ እየሮጠ ይምጣ። እስጃችሁ ከፋሩ ተሳቅቶልሻል። በሏል። ቻው